ከዚህም በሚበልጥ ነው። ጤና ስጥልን፣ ከ1888 የዕለቱ መረጃዎችን ይዘን መጥተናል። ከቀደም ሲል የሰማችሁት ዶክተር ደሳለኝ ጫኔ በዛሬ እለት ያቀረቡት ተቃውሞ ነው። ተቃውሟቸው ደግሞ የአማራ ህዝብን ትግል የተመለከተና ጨፍጫፊው አብይ አህመድ ባለፉት ጥቂት ወራት በተለይ ማለት ነው የአማራ ህዝብን በድሮንም እንደዚሁም ደግሞ በምድር በታንክና በመድፍ ጭምር የሚጨፈጨፍባቸውን ሂደቶችን ያወገዙበት ተቃውሞ ነበረ የሰማችሁት። ይሄ ተቃውሞ እንግዲህ በማስረጃና በመረጃ በዓለም አቀፍ ተቋማት ትንተናና በዓለም አቀፍ ሚዲያዎች መዘገባቸውን ጭምር በማሳየት ነው ዶክተሩ ተቃውሞ ያሰሙት። ነገር ግን በሚገርም ሁኔታ ከጨፍጫፊው አብይ አህመድ የተሰጡ ምላሾች እዚህ ግባ የማይባሉና የሰውየውን ጭንቀትና ግራ መጋባት የሚያሳዩ ሆነው ታይተዋል ማለት ነው። የሙሉ ጊዜ ጦረኛና ዕልቂት ጠማቂ አገዛዝ እንዲሆን አድርጎታል። ብልጽግና ፓርቲ በሚቀተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሽፕ ምክንያት ሰላም ከራቀን ከራረም። የመጀመሪያው ምላሹ የሆነው የጨፍጫፋው አብይ አህመድ ትግራይ እንደዛ ጦርነት ስከፍትና ህዝቡን ስጨፈጭፍ እናንተ ከፊት ነበራችሁ ስደግፉኝ የነበረበት ሁኔታ አለ። ስለዚህ አሁን ለምንድን ነው የማደግፉኝ? ለምንድን ነው እንቅፋት የምትሆኑብኝ? በማለት ለጭፍጨፋው እንግዲህ ሽፋን ለመስጠትና ተባባሪ ለመጠየቅ ሲጣጣር የነበረበትን ውሎ አይተናል ማለት ነው በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ? ያሉት አዝማች አልነበሩ እንዲርሱ። የአማራ ሕዝብን በምን ዓይነት መንገድ እንደሚጨፈጭፈው ራሱ የሚያቀር ማስረጃዎችን በመውጣት በሚገኙበት በዚህ ሰዓት ተጨማሪ ኃይል እንደሚፈልግና ጭራሽ ይህንን ጭፍጨፋ የሚደግፍለት ወይ ሽፋን የሚሰጥለት አካልን በመምረጥ ላይ እንደሚገኝ በመልሱ ላይ አመላክቷል። ከዚህ ጎን ለጎን ደግሞ ሊታይ የሚገባው ዋናው ቁም ነገር በዚህ በአማራ ህዝብ የሕልውና ትግል ከአማራ ህዝብ ጋር እየተዋጋ ያለው ራሱ አብይ አህመድና ጨፍጫፊው ሰራዊት እንጂ የህዝብ ድጋፍ እንደሌለውና ብቻውን እንደሆነ ያሳየበትም መድረክና ምላሽ ሆኖ አልፏል ማለት ነው። የሚሰጣቸው ምላሾች በጣም አደናጋሪ ከመሆናቸው አንጻር ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃየል ጀመረው ማለት ነው። ከሰው ልጅ እድሜ ጋ ነው ግጭት የኖረው። ከዚሁ ጎን ለጎን ደግሞ የአማራ ሕዝብን በተለይ ደግሞ አርሶ አደሩን በጣም እንደሚቆረቆርለት ለአርሶ አደሩ ብዙ ነገር እያደረገ እንደሚገኝ ማዳበሪያ ሳይቀር ለማመላለስ በርካታ ወጪ እያወጣ እንደሚገኝ ለማስመሰል በፓርላማ ላይ ንግግር ሲያደርግ ነበረ። ያው እንደሚታወቀው ግን ባለፉት ጥቂት ወራት በተለይ በሚገርም ሁኔታ፣ በሚያሳዝን ሁኔታ የአማራ ሕዝብና በተለይ ደግሞ አርሶ አደሩ ከነቄው ጭምር ከነ እህሉ ጭምር ከነ ንብረቱ ጭምር ራሱም የበድሮን አረር በታንክ አረር እና በመድፍ አረር እየተደበደበና እየተጨፈጨፈ መሆኑን ማንም የሚያውቀው ሐቅ ነው። ነገር ግን በዛሬው የአብይ አህመድ ውሎ ማስኩንን ቀይሮ ገጸ ባሪውን ቀይሮ እንግዲህ እሱ ለአማራ ህዝብ ገበሬ የሚጨነቅና የሚያስብ መሆኑን ለማሳየት የሞክረበት ርቀት በጣም የሚገርም ተደርጎ ተወስዷል። ነገር ግን እውነታው ይህ ሳይሆን እስካሁን ድረስ ባለው ሁኔታ ሰውየው ከመጨፍጨፍና ከመግደል ወደኋላ የማይል መጨፍጨፉና መግደሉ ብቻም ሳይሆን ለሚገለውና ለሚጨፈጨፈውም ወንጀል ተጠያቂነትንና ተቃውሞን በጣም የሚጠላና የሚጸየፍ መሆኑን በዛሬው የፓርላማው መድረክ እንግዲህ በራሱ አንደበት የተናገረበት ሁኔታ አለ። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታል እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። ሌላው ምንድን ነው፣ ዛሬ ሳያቆም ቢሆን ጨፍጫፊው አብይ አህመድ ያመነው አንድ ጉዳይ አለ። የዛሬ ስድስት ወር ገደማ አካባቢ በዚሁ የፓርላማ ውሎ ላይ በሰጠው ሐሳብ በአማራ ሕዝብ ትግልን በተመለከተ ሶስት ክላሽ እዚህም እዛም ይዘው የሚሄዱ ሰዎች ቤተመንግስት ሊገቡ ይፈልጋሉ ሊገለብጡ ይፈልጋሉ የሚል ሐሳብ አንስቶ እንደነበረ አይዘነጋም። ያው እንግዲህ ሕዝብን ለማታለል እና አንዳንድ ጊዜም ያው ለማላገጥ የሚሄድበት መንገድ መሆኑ ይታወቃል። ነገር ግን ዛሬ ነገሮች በጣም በጣም ሲሪየስ ከመሆናቸው እጅግ በጣም ስር የሰደደና አስቸጋሪ ሁኔታ ውስጥ መግባቱን በሚያመላክት ሁኔታ በራሱ አንደበት በአማራ ምድር ላይ የገዛ ሰራዊቶቹ ሳይቀር የገዛ ሎጂስቲኩ ሳይቀር የገዛ ባለስልጣኖቹ ሳይቀር ከእጀባ በስተቀር መንቀሳቀስ እንደማይችሉ በራሱ አንደበት የተናገረበትና የገለጸበት ሁኔታ አለ። በተለይ ደግሞ ሎጂስቲኮችን በሚያንቀሳቀስበት ጊዜ ሁኔታዎች አስቸጋሪ በመሆናቸው ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የማይቻልበት ሁኔታ መድረሱንና የትግሉ መፋፋምን ያሳየበት በራሱ አንደበት የመሰከረበት መውጫ መግቢያ ያጣበትን ሁኔታ እንግዲህ ሳይወድም በግ ግዱ የተናገረበት ሁኔታ ነው ያለው። ከዚሁ ጎን ለጎን ደግሞ ሰውየውን በጣም ያበሳጨው ጉዳይ ጦርነት ጠማቂ ናችሁ የሚለው የዶክተር ደሳለኝ ሀሳብ ነው። ይህን ሀሳብ ሲሰማ በእውነቱ ለመናገር በጣም የተናደደና የተበሳጨ ለመምሰል ሞክሯል። ጦርነት ጠማቂና ካለ ጦርነት አዙሪት መኖር እንደማይችል ራሱም የትኛውም አካል የሚገነዘብበት ሁኔታ ባለበት ደረጃ ነው እንግዲህ አዲስ ነገር የተነገረ ለማስመሰል እንዴት ጦርነት ጠማቂ ናቸው ትሉኛላችሁ በሚል ብስጭቱ ሲገልጽ የነበረው ጦረኛ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምናለን። ጦርነት ጠማቂ መሆኑን ካለ ጦርነት መኖር እንደማይችል በራሱ አንደበት በራሱ ሚዲያዎችና ባለስልጣናት የሚናገር እንግዲህ የመጀመሪያው መሪ መሆኑ የሚታወቅ ነው። አንድን ጦርነት ሳይጨርስ የቤት ስራ ለሚቀጥለው ዙር ጦርነት ህዝብንና ጨፍጫፊውን ሰራዊት በማዘጋጀት ጭምር የሚታወቅ መሪ መሆኑ ይታወቃል። ነገር ግን በዛሬው ውሎ እሱ ጦርነት የማይፈልግና ጦርነት ከሌሎች አካላት የመጡ ለማስመሰል የሞከረበት ሂደት ነው ያለው ነገር። እንደሚታወቀው እንግዲህ የአሻንጉሊቱ የፓርላማ ውሎ በአብዛኛው የሚታወቀው አንዳንድ ጊዜም ነቃ የሚያደርጉ አንዳንድ ጊዜም የተወሰኑ እውነት የሚመስሉ ሀሳቦችም በትንሹም ቢሆን የሚነሱበት በዛም ላይ ደግሞ ክርክር የሚደረግበት እና ተስፋ ሊሰጡ የሚችሉ ሀሳቦችም ጭምር አንዳንድ ጊዜ የሚነሱበት መድረክ ሆኖ የሚታይ ቢሆንም በዛሬው ዕለት ግን ምንም አይነት ይህ ነው የሚባል ከጭንቀትና ከመረበሽና ከመደንፋት በስተቀር ይህ ነው የሚባል ነገር ጥሩ ነገር በፓርላማው ላይ አልተነሳም ማለት ነው።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 በግላጭ የሚያሳይ ነው። የአብይ አህመድም ውሸት እያለቀ የመጣበት ያው ውሸቶቹ መንዝሮ መንዝሮ ስለጨረሳቸው የራሱ አሻንጉሊት የፓርላማ አባላት ሳይቀሩ ወደ መሰላቸት የደረሱበትና ቀኑን ሙሉ እዛ ውሎ ይሄ ነው የሚባል ሊወጣ የሚችል ከችግርና ከጦርነት ከእልቂት በስተቀር ከድህነት ከኢኮኖሚ ማሽቆልቆል በስተቀር ይህ ነው የሚባል ሊነገር ያልቻለበት የፓርላማ ውሎ ስብሰባ ሆኖ አልፏል ማለት ነው። ከ1888 የለቱ መረጃዎች እነዚህ ነበሩ። እናመሰግናለን። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምፅ ነው።